ለናሆም ፎንቲ አምስት መቶ ሺህ ብር ቢሰጠው ተዘጋጅተዋል። ቼኩን አሁን እንሰጠዋለን። ይታያል። ወሰደ። ወሰደው፣ አስገብቷል፣ ተረክቧል፣ ክትፎን በልቷል፣ ወዝ ወዝ ሆኗል። አዳማ እንዴ ነች፣ እንግዲህ አሳምራ እየላከችው ነው። አዎ፣ እና እንግዲህ አዳማ ብራንች መወሰዱ ተረጋግጧል፣ ነው የሚወስዷል። ሁላችሁም ኮንግራ እያላችሁት ይመቻችሁ። ቀጣይ ሁለት ሚሊዮን ባይ ነው። ምጂ አንተ አመስገይ ልጅ ብታይ ማለት ነው። አመሰጋገን ደስ ሲል ማለት ነው። እኔ ራሴ ቢያንስ ለ20 ለ30 ሰው ፎሎ አስደርጊያለሁ። ማለት ወንድም አይደለ? አብረን አይደለም። ግን አንድ ነገር ልንገራ እስቲ አቡ፣ ይሄ የአራዳ ልጅ የሚለውን ስሚዋ አደጋ ውስጥ እንዳይጥልሽ ነገርች ከእውቀት አንግል አድርጊውሽ። ህግ የሆነ ነገር ብሏል። ምርት ዕቃ ነች በቃች። አሁን ቀጥሎ ምንድን ነው የሚለው ተቀብያለሁ በልና እንትን በል ይሏል። ናሆም ሳይቀበል ተቀብያለሁ ካለ እኛ ደግሞ እንደዚህ እንለዋለን። በገቢ ግብር አዋጅ መሰረት አንድ ሎተሪ የደረሰው ሰው፣ ስጦታ የተሰጠው ሰው፣ ሽልማት የተሰጠው ሰው 35 ፐርሰንት ግብር የመክፈል ግዴታ አለበት። ስለዚህ ግብር የከፈልከባትን ከ500000 ብር ላይ 175 ሺህ ብር የታለች የሚል ጥያቄ እናመጣለን። አሉ እኛ እሷንም ታሳያታለች። እንደዚህ መጀመሪያ መንሱር ጀማል ፕሮሞሽን ነው ይላሉ ብዙ ሰዎች። ፕሮሞሽን አይደለም። ኢንቴክ ኢንቨስትመንት ግሩፕ አዳማ ላይ ቅርንጫፍ የለውም። እንዴት እንደሌለው ልንገራል። አዳማ ቅርንጫፍ ላይ አዳማ ላይ ቅርንጫፍ ካለው ሰራተኞች ሰራተኞች ካለው፣ ደግሞ ደሞዝ ይከፍላል። እዚህ ደሞዝ ላይ የገቢ ግብርና የጡረታ መዋጮ ለአዳማ ገቢዎች ጽሕፈት ቤት ለማስገባት ያለበት። ለአዳማ ገቢዎች ጽሕፈት ቤት ሰው ፈልግልኝ ወይም ኢንቴክ ኢንቨስትመንት ስም የገባ ጡረታ እና ገቢ ግብር ብዩ የለ። ከሌለ ኢንቴክ ኢንቨስትመንት አዳማ ላይ ቅርንጫፍ የለውም ማለት ነው። ቅርንጫፍ የለውም። ስለዚህ ነው ፕሮሞሽን አይደለም። እኔ በሀያ አመቴ አንድ የሰብ አመት ሽማግሌ ያሳካቸውን ነገሮች አሳክቻለሁ። የመርሳት በሽታ፣ ወገብ ህመም፣ ጉልበቴ እየሰራ አይደለም። እናንተስ ቴክኖሎጂ ቴክኖሎጂ እንዴ ይወርዲ፣ ሰላም ነው? እንዴ ነሽ? አለሁ። ከየት ነው የምትመጣው? ዛሬ የመንጃ ፍቃድ ፈተና የመጨረሻ ፈተና ነበረኝ። ተፈትኜ ነው የመጣሁት። ዋው፣ ደስ ይላል። እና ሹፌር ልትሆን ነው? አዎ። ታዲያ ፈተናውን አለፍክ? አይ፣ አልታወቀም ገና። ፈተናውን እየፈተነኝ የነበረ አስተማሪ በመኪና ገጭቼው ሆስፒታል ገብተዋል። እስከሚወጣ እየጠበቅኩት ነው አሁን ጓንጆ ኤርፖርት ተቀምጬ ማለት ነው ኬፍስ እየበላው ነበርና ምን እንዳየው ላሳያችሁ እዚህ ጋር ኮፊ ፌመስ የሆነ ሀገሮች አሉና እዩ ቻይና ዩና ምናምን የሚላል ኮሎምቢያ ብራዚል ግን ኢትዮጵያ መብራት ጠፍቷል እዚህ ራሱ የሌለው በርቷል የኢትዮጵያ ግን እዚህ ራሱ መብራት ጠፍቷል ማማ እንዴት አባቱ ነው የምታምሪው